ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን ዓለምን እየዘወራት ያለው የኢንተርኔት አገልግሎት በድንገት ቢቋረጥ ዓለም ምን መልክ ይኖራታል፣ የሰው ልጅ ያለበት የግሎባላይዜሽንና የዲጂታል ዘመን ዕጣ ፈንታው ምን ይሆናልና፣ በዓለም ሀገራት ላይ የኢንተርኔት አገልግሎት ተቋርጦ የደረሱትን አደጋዎች እንዳሰሳለን። በቅድሚያ ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ። ይህ ዳርቲዩብ ነው። ኢንተርኔት ቢቋረጥ የዓለም ሕዝብ ምን ይውጠዋል? ኢንተርኔት የሰው ልጅ ህይወትን ቀላል አድርጓል። ዘመናዊና የዲጂታል ዘመን የሕዝብን ኑሮ ማሳያ መስታወቶች ሆነዋል። ሁለንተናዊ ሰዋዊ ጉዳዮቻችን በኢንተርኔት መረብ ተሳስረዋል። በርካታ የዓለም ህዝብ ወደደም ጠላም የኢንተርኔት እስረኛ ወይም ጥገኛ ሆኗል። ምን አለፋችሁ ምግብና መጠጣችን የሚሸመትበት ገንዘብ ራሱ አዛዥና አለቃው ኢንተርኔት ነው። ትምህርት፣ ግላዊ መረጃን እንዲሁም ስራችን በኢንተርኔት ይዘወራል። የደስታና የሀዘናችን መገለጫ ባህር ይሻገራል። የዓለም ሀገራት በሰላም አልያም በጦርነት መሃል የመሆናቸው ዜና በኢንተርኔት ይነገራል። ሆስፒታል ነብስና ሰውነት ቆርጦ የሚቀጥልበት ጥይትና ስንዴ የሚመረተው በቴክኖሎጂ ሆኗል። ጉዳያችን ሁሉ ከወረቀትና ከተቋማት እየሸሸ በእጅ ስልካችን ተሰጥቶናል። የናፈቀ ወዳጅ ዘመድ የሚጠይቀው በስካይፒ አልያም ቆራጣ ድምፃችንን በቴሌግራም ወሩረን ነው። በኤአይ ቴክኖሎጂ መምጣት ሳቢያ በጃፓን ሰብል የሚያጭድና በቻይና መኪና የሚገጥም ሮቦት መመልከት ብርቅ መሆኑ ሊያከትም ነው። ምናልባት ሀገራት በስጋ ባልተገለጡ ምናባዊ መሪዎች ሊመሩ ወይም ሊታከሙ ይችላል። አይመጣ መንተተህ ይመጣለን አስብ ነው። ከሕዋ ላይ ኒውክሌር ጥሮ ሀገር የማጥፋት ሕሳቤ ፍርሃትን ያጭራል። ሰው መብረር ይችላል የሚለው ሐሳብ ቀል ይመስል ነበር። ጥቂት የመብረር ፍላጎት የነበራቸው ሰዎች ከተራራ ላይ ቁልቁል ተፈትፍጠው ነበር። ከታች የተቀበላቸው ግን አለትና ውሃ ነበር። እነዚህ ምስኪኖች የሰው ልጅ በሰማይ የመብረር ፍላጎትን በማሳየታቸው አውሮፕላን ተፈጥሯል። ያለነው ዘመናዊ ስርዓት በሚነጣት ዓለም ውስጥ ነው። እጃችንና ቤታችን ውስጥ ያሉት ነገሮች በፈጣኑ ዘዴ በቅጽበት ይለወጣሉ። ከአውሮፓ ሀገር የተላከ ገንዘብና ድምጽ በኩል ፍጥነት በአፍሪካ ባንክና ጆሮ ላይ ይደርሳል። በኢንተርኔት የሚታዘዝ የሚሳኤል 11000 ኪሎ ሜትሮችን ተሻግሮ የአማራ ከተማን ወደ አመድነት ይለውጣል። የሩሲያ ኦርሽኔክ ሚሳኤል የዩክሬን ከተሞችንና ህንጻዎችን በቅጽበት ለማዕድን የተቆፈሩ ጉድጓዶች አስመስሏቸዋል። እርሻና ጉርሻችን፣ ጦርነትና ሰላማችን የሚታዘዘው በመረጃ መረቦች ነው። በዚህ ዘመን መርከብ በባህር ከመጓዝ፣ ስልክ ከመደዋወል፣ ቴሌቪዥን ምስልን ከማሳየት፣ አውሮፕላን በሰማይ ከመብረር የገዘፈ አላማን ሰንቀው እየሰሩ ነው። በውቅያኖስ ስር ድምፁን ያጠፋ ሰርጓጅ መርከብ ኒውክሌር እንጂ መድኃኒት ጭኖ አይሄድም እስከ ቅርብ ዘመን በሰማይ የሚበራ አውሮፕላን ሰውና አቃጭኖ ይሄድ ነበር። ካሜራና ቦምብ የተጠመደለት ሰው አልባ ድሮን መኖሩን ለህፃን መንገር እንኳን ከትዝብት ይጥላል። የዚህ ሁሉ ነገር አድራጊ ፈጣሪው ኢንተርኔት ነው። በህዋ የተሰቀለው አልያም ከባህር የተቀበረው የኢንተርኔት መረብ ነብስን ወደ ላይ ስጋን ወደታችን መላክ የመላክ ስልጣን እየተረከበ ነው። እስቲ አያድርስን በልና ወጋችንን እንቀጥል። የዚህ ሁሉ ነገር ጉዳያችን ማጠንጠኛ የሆነው ኢንተርኔት ቢቋረጥ ምን ይውጠናል? የዓለም ህዝብ በቅጽበት የታሰረበት ሰንሰለት ቢበጠስ ምን ይፈጠራል? የምድር የአንድ መንደርነት ገጽታ ምን መልክ ይኖረዋል? ገንዘብ፣ ድምፅና ምስል የሚሻገሩበት የኢንተርኔት ድልድይ በድንገት ቢደረመስ የመገናኛ ዘዴያችን ምንድን ነው? የጤና የትምህርት የሥራና ሰብአዊ ጉዳያችን እጣፈንታቸው ምን ይሆናል? በርካታ የዓለማችን ህዝቦች የተሳሰሩባቸው የኢንተርኔት መገናኛ አውታሮች በተፈጥሮ አለያም በሰው ሠራሽ አደጋዎች ቢወድሙስ? ኢንተርኔት በአምባገነን መንግስታት ወይም በሻርክ ጥቃት አለያም በአንድ ግለሰብ ስህተት በቀላሉ ችግር ውስጥ ሊገባ ይችላል። በቅርብ ጊዜ አንድ መተግበሪያ ላይ ማሻሻያ ሲደረግ በሚሊዮኖች የሚቆጠሩ ኮምፒውተሮችን ሥራ አቁሟል። አየር መንገዶች በሺዎች የሚቆጠሩ በረራዎችን ሰርዘዋል። ሆስፒታሎች ቀዶ ሕክምናቸውን አቋርጠዋል። የሰዎች ህይወት አልፏል። የአደጋ ጊዜ ጥሪዎችም በንጥልጥል ቀርተዋል። ማይክሮሶፍትና ክራውንድ ስትራይክ በስተመጨረሻ ችግሩን ፈትተውታል። ሆኖም የተፈጠረው መቆራረጥ አንድ ሳምንት ቆይቷል። ሁሉም እንቅስቃሴ ከኢንተርኔት ጋር የተሳሰረ ነው። ስለዚህ እንዲህ አይነት መሰናክል ከዚህ በኋላም መከሰቱ አይቀርም። ከዚህ ቀደም የተከሰቱት የኢንተርኔት መቆራረጦች አለም ያለ ኢንተርኔት ምን ሊገጥማት እንደሚችል ማሳያ ነበሩ። የበይነ መረብ ደህንነት ባለሙያና የቴክኖሎጂ ተንታኝ ሪቲሽ ኮታክ አሁን እያገኘን ያለው ነው ጥቅም በጊዜ ሂደት ዋጋም ያስከፍላል ይላሉ። ዋነኛው የኢንተርኔት መቋረጥ የሚባለው በ1997 የተከሰተው ነው። ይህ ዱብዳ የገጠመው ተቋም ኔትወርክ ሶሉሽንስ ይባላል። ኒውዮርክ ታይምስ እንደዘገበው በወቅቱ በዶትኮምና ዶትኔት የሚያልቁ ድረገጾች ስራ አቁመው ነበር። ችግሩ በመላው ዓለም በሚሊዮኖች የሚቆጠሩ ድረ ገጾችን አቋርጠዋል። ሰዎች ኢሜል አይደርሳቸውም ነበር። ተቋማት ከደንበኞቻቸው ጋር መገናኘት ባለመቻላቸው ስራቸው ተጎድቷል። ኢንተርኔት ያኔ የነበረውን ጥቅም አሁን ካለው ጋር ስናነጻጽረው ያኔ የደረሰው ጉዳት ውስን ሆኖ ሊታይ ይችላል። አሁን ላይ እያንዳንዱ ሕይወታችን ከኢንተርኔት ጋር የተሳሰረ ነው። ኢንተርኔት ቢቋረጥና ኔትወርክ ቢስተጓጎልስ ያኔ ሕይወታችን ምስቅልቅሉ ይወጣል ማለት ነው። በአውሮፓውያኑ 2019 በማታኑስካ ሱስትና በአላስካ ማህበረሰብ ላይ የደረሰው የበይነ መረብ ጥቃት እንደ ምሳሌ ይጠቀሳል። መቶ ሺህ ሰዎች ህይወታቸው እንዲቆም አስገድዷል። በማህበረሰቡ አባል የሆነችው ሄለን ሙንዝ ሁሉንም ነገር ቀጥ ብሎ ቆመ፣ እስካሁን ድረስ የአካባቢያችን አስተዳደር ኮምፒውተሮቹን አስተካክሎ አልጨረሰም ትላለች። በተጨማሪም ለአስር ሳምንት ያህል ኢንተርኔት መስመሩ ባለመስተካከሉ ሰራተኞች በታይፕለ ለመጻፍ ተገደው ነበር። የሰው ልጅ ዕጣ ፈንታ ወደ ጥንቱ የበቅሎ ጉዞና የመልእክት አድራሽ ፈረሰኛ ዘመንን መመለስ ይሆናል። በተለያዩ አህጉራት የሚገኙ ሀገራት የኢንተርኔት አገልግሎትን የሚያገኙት በባህር፣ በውቅያኖስ፣ በምድርና በህዋ ላይ ነው። የአርመንያ ኢንተርኔት በአንድ ኬብል ላይ የተመሰረተ ነበር። መስመሩ በጆርጂያ በኩል ነበር የሚያልፈው። እንደ አውሮፓውያን አቆጣጠር በ2011 አንድ የ75 ዓመት አዛውንት የ2.9 ሚሊዮን አርመናውያንን ኢንተርኔት አቋርጠዋል። አዛውንቷ ወደ ጆርጂያ ለመሻገር ሲሉ መስመሩን በስለት ቆርጠው አለፉ። አዛውንቷ ቢታሰሩም ኋላ ላይ እድሜያቸው ከግምት ውስጥ ገብቶ ተለቀዋል። እኚህ አዛውንት ከስር ሲለቀቁ ኢንተርኔት ምን እንደሆነ አላውቅም ነበር ብለዋል። የአውሮፓ የመካከለኛው ምሥራቅና ማዕከላዊ ኤዥያ የኢንተርኔት ፖሊሲ አማካሪ ቫን ሆስፓን ኢንተርኔት ሲቋረጥ እንደማበድ ነው የሚያደርገን ይላሉ። ይህም በሺህ ኪሎ ሜትሮች ርዝመት ባለው የኢንተርኔት መስመር ላይ መተማመን ያለውን ችግር ያስረዳሉ። መስመሮቹን ዲጂታል ማድረግ የተሻለ አማራጭ ሊሆን ይችላል። በ2017 ዙምባብዌ ለግማሽ ቀን ኢንተርኔት አልነበራትም። በደቡብ አፍሪካ በኩል የሚያልፈው ኬብል ትራክተር ቆርጦት ነው ችግሩ የተከሰተው። ከባህር በታች የተዘረጉ ኬብሎች ለሻርክ ጥቃት ተጋላጭ ናቸው። ከዚህ ቀደም ሻርኮች ኬብሎችን በጥሰዋቸው ያውቃሉ። ሻርኮችና ሌሎችም የአሳ ዝርያዎች የሚያደርሱት ጥቃት ከ1964 ጀምሮ በስልክና በቴሌግራፍ መስመሮች ላይ ችግር ሲፈጥር ቆይቷል። ጎግል ከውሃ በታች ያሉትን ኬብሎች የሚጠቀልለውም ለዚህ ነው። በዘርፉ ጠቢባን እንደ መፍትሄ የሚሰነዘረው የዲጂታሉ ዓለም ቢቋረጥስ? በአውሮፓውያኑ 2022 የካናዳው ሮጀንስ ኮሚኒኬሽን በገጠመው ችግር የካናዳ አንድ አራተኛ የኢንተርኔትና የስልክ መስመር ተቋርጦ ነበር። በዚህም ምክንያት 11 ሚሊዮን ሰዎች አጠቃላይ እንቅስቃሴያቸው እንዳልነበሩ ሆኖ ተስተጓጉሏል። የአደጋ ጊዜ ጥሪ ተቋርጧል። ሆስፒታሎች ቀጠሮ ሰርዘዋል። የበይነ መረብ ክፍያ ተቋርጧል። ዝነኛው ድምፃዊ ዘዊከንድ ወይም ትውልደ ኢትዮጵያዊው አቤል ተስፋዬ ኮንሰርቱን ለመሰረዝ ተገዷል። ኮታክ የተባለው የቶሮንቶ ነዋሪ ጓደኛዬ የሮጀርስ ስልክ ተጠቃሚ ነበር። የዚያን ቀን ፈተና አምልጧታል። ምክንያቱም የመፈተኛ ክፍሏን ቁጥር ከኢሜይሏ ላይ ማውጣት አልቻለችም ይላል። አንዳንዴ ኢንተርኔት የሚያቋርጡት መንግስታት ናቸው። አምባገነን መንግስታትና ዲሞክራሲያዊ የሚባሉትም ሳንሱር ለማድረግ ሲሉ ኢንተርኔትን የማቋረጥና ጫና የማሳደር ተግባርን ይፈጽማሉ። ለነዚህ ተግባር ጥሩ ማሳያ ሀገራት ሰሜን ኮሪያ፣ ቻይና፣ አፍጋኒስታን እና ኢራን ናቸው። በአክሰስ ናው ተቋም ውስጥ የመረጃ ተንታኝ የሆኑት ዛክሮሰን ከ2016 ጀምሮ ከ1500 ጊዜያት በላይ በመንግስታት በጣጣቂዎችና በፖሊስ ኃይሎች ኢንተርኔት ተቋርጧል፣ ይላሉ። በቅርቡ የባንግላዴሽ መንግስት ከስልጣን መወገዳቸው ይታወሳል። በዚህ ተቃውሞ በተለይ በተማሪዎችና በፖሊስ መካከል ግብግብ መፈጠሩን ተከትሎ መንግስት ኢንተርኔትን አቋርጦ ነበር። የመንግስታት ኃይሎች በወሰዷቸው እርምጃዎች ቢያንስ 150 ሰዎች መገደላቸው ተዘግቧል። በአሁኑ ወቅት የኢንተርኔት አገልግሎት ማግኘት ሰብአዊ መብት ነው የሚለው እንቅስቃሴ እውቅና እያገኘ ነው። ስራ፣ የጤና አገልግሎት፣ ትምህርት፣ ንግድ፣ ከሰው ጋር መገናኘትና አጠቃላይ ዓለምን ማግኘት የምንችልበት መንገድ ሲቋረጥ ምን ሊፈጠር እንደሚችል አስቡት። ኢንተርኔት ሲቋረጥ የሰብአዊ መብት ጥሰትን መመዝገብ አይቻልም ሲሉ ተንታኙ ያስረዳሉ። ህንድ ተቋውሞን ለማፈን ስትል ኢንተርኔትን በመዝጋት ቀዳሚ ሀገር ናት። ሌሎች 83 ሀገራትም ተመሳሳይ እርምጃዎችን ይወስዳሉ። ከዚህ አንጻር የኢንተርኔት አገልግሎትን በማቋረጥ በዋናነት ሩሲያ፣ አልጄሪያ፣ ሴኔጋል፣ ታንዛኒያ፣ ካሜሮንና ቬንዙዌላን መጥቀስ ይቻላል። ኢንተርኔት በዋነኛነት የሚጓዝበት ኬብል ከተጎዳ መጠነ ሰፊ ችግር ያስከትላል። ነገር ግን ይህ መስመር ያለውን ጠቀሜታ ያህል ጥበቃ እየተደረገለትም አይደለም። የመረጃ ደህንነት ተቋሙ ዲስኮኔክት ዋና ዳይሬክተር ካሲ ኮፕንሃይም እንደሚሉት ከዚህ ቀደም በኢንተርኔት ማስተላለፊያ መስመሮች ላይ የተከሰተው ችግር የማንቂያ ደወል ነው። ምክንያቱም በአንድ ዘርፍ ውስጥ የሚሳተፉ ተቋማት ውስን ከሆኑ ለችግር ያለን ተጋላጭነት ይሰፋል። የኢንተርኔት አቅርቦት ላይ የተሰማሩት በጣም ጥቂት ተቋማት ናቸው ይላሉ በጥቂት ተቋማት ዘርፉ መመራቱ የችግሩ አካል እንደሆነ ያስረዳሉ። አንድ ተቋም ኃያል ሆኖ ሲወጣ እዚያው ተቋም ላይ የሚከሰት ማንኛውም መስተጓጎል በሚሊዮኖች የሚቆጠሩ ሰዎችና ተቋማትን ይጎዳል ማለት ነው። ይህንን ጉዳይ መንግስታት ሊያስቡበት እንደሚገባ ባለሙያዎቹ ያሳስባሉ። ሚሊኒየሙ በጀመረበት በአውሮፓውያኑ ሁለት ሺህ ላይ ኮምፒውተሮች ቀን መቁጠሪያ ሲያስገቡ የኢንተርኔት መስተጓጎል ይፈጥራል የሚል ስጋት ዋይቱኬ ባግ ተነስቶ እንደነበር ይታወሳል። የኢንፎርሜሽን ኮሚኒኬሽን ባለሙያዎች ቀን መቁጠሪያዎች ላይ አስፈላጊውን ማሻሻያ ያደረጉ በዚህም መፍትሄ፣ ሊከሰት የነበረውን ችግር መቀልበሳቸው አይዘነጋም። በወቅቱ ሰዎች በተፈጠረባቸው ፍርሃት ምግብና መሳሪያ እስከማከማቸት ደርሰው ነበር። እስካሁን ከታዩት የኢንተርኔት መቋረጦች በአጠቃላይ የከፋው ለወደፊት ሊመጣ እንደሚችል ይታመናል። የመረጃ ደህንነት ባለሙያዎች ያንን ቀን በተጠንቀቅ እየተጠባበቁት ይገኛሉ። የዛሬ ነገረ ጉዳያችንን በዚሁ አበቃን። በቀጣይ ዕለታዊ ዝግጅቶቻችን እንዲደርሷችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰባችን ይሁኑ። ባላችሁበት ሁሉ ሰላማችሁ ይብዛ።